ስለ ሊቀ ጳጳስ ፍራንሲስ ብዙዎች የማያውቋቸው አምስት ሁኔታዎች ከአውሮፓ ውጪ በመመረጥ የካቶሊክ ቤተ ክርስቲያንን በመምራት የመጀመሪያው የሆኑት ሊቀ ጳጳስ ፍራንሲስ በ88 ዓመታቸው አርፈዋል። ከአንድ ቢሊየን በላይ ተከታይ ያላትን ቤተ ክርስቲያኗን ለ12 ዓመታት የመሩት ፖፕ ፍራንሲስ አርጀንቲናዊ ቤተሰቦቻቸው ያወጡላቸውን ስም ጆርጅ ሜሪዮ ቤርጎሊዮ የሚል ነበር። ስለ ጳጳሱ ብ ብዙም የማይታወቁ አንዳንድ እውነታዎች እነሆ። የምሽት ክለብ ጋርድ ነበሩ። ቤርጎሊዮ በአርጀንቲና ዋና ከተማ በቦንስ አይረስ ተወልደው ያደጉ ሲሆን የሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማ በማጠናቀቅ በነገረ መለኮት ድግሪ አግኝተው ሥነ ጽሑፍና ሥነ ልቦና አስተምረዋል። በአውሮፓውያኑ 2010 በሰጡት ቃለ ምልልስ 13 ዓመት ሲሆናቸው ሥራ እንዲጀምሩ ያበረታቷቸው ስለነበረ በአንድ የሹራብ ፋብሪካ ውስጥ በጽዳት ሰራተኝነት እንዲቀጠሩ አደረጓቸው ከዚያም በኋላ ከጽዳት ስራው በተጨማሪ በምሽት ክለብ ውስጥ ጋርድ ወይም የጥበቃ ሰራተኛ ሆነው መስራታቸውን ሮም ውስጥ በሚገኝ አንድ ቤተ ክርስቲያን ውስጥ ሲናገሩ ብዙዎችን አስደንግጠዋል በተጨማሪም በአንድ የምግብ ማቀነባበሪያ ፋብሪካ ውስጥ ሰርተው ነበር ርዕሰ ሊቀነ ጳጳስ ፍራንሲስ የእግር ኳስ አፍቃሪ ነበሩ በልጅነቱ የሚደግፉት የአካባቢያቸው የቦንስ አይረስ ቡድን የሆነው የሳን ሎሬዝ ዶ አልማግሮ የእድሜ ልክ ደጋፊ ነበሩ። ከሌሎች ጋር መጓዝን ይመርጣሉ። ርዕሰ ሊቀነ ጳጳስ ፍራንሲስ ለረጅም ጊዜ አገልግሎታቸውንና እንቅስቃሴያቸውን ቀለል ያለ በማድረግ ስነ ምግባራቸው ይታወቃሉ። ለዚህም የመጓጓዣ ምርጫቸው ማሳያ ነው። ርዕሰ ሊቀነ ጳጳስ ከመሆናቸው በፊት በቦንስ አይረስ በአስቸጋሪ የህይወት ዘይቤያቸው ይታወቅ የነበሩ ሲሆን ካርዲናልና ሊቀጳጳስ የሆኑትም እዚያው ነው። ፍራንሲስ በአውቶቡሶች እና በከተማ የምድር ውስጥ ባቡሮች አዘውትረው መጓዝን የሚመርጡ ሲሆን ወደ ቫቲካን በአውሮፕላን ሲጓዙ በአንደኛ ማዕረግ ሳይሆን በመደበኛው የኢኮኖሚ ክፍል ውስጥ ቦታ ይዘው ነበር የሚሄዱት። በጵጵስና ዘመናቸውም የቅንጦት መኪናዎችን የማይጠቀሙት ፍራንሲስ ውድ ያልሆኑትን የጣሊያን ስሪት ፎርድ ፎክስ ወይም በአውሮፓውያኑ 2015 አሜሪካንን ሲጎበኙ እንደ ፊያት ያሉ ሞዴሎችን በመምረጥ ይታወቃሉ። ፖፕ ፍራንሲስ ቀልድ አዋቂም ነበሩ። ርዕሰ ሊቀነጳጳሳት ፍራንሲስ በተገኙባቸው ስፍራዎች ሁሉ በቀልድና በሳቅ ይታወቃሉ። በአውሮፓውያኑ 2024 ከ15 ሀገራት የተወጣጡ ከመቶ በላይ ኮሚዲያኖችን በቫቲካን አስተናግደዋል። ከ40 ለሚበልጡ አመታት በየቀኑ አቤቱ ጌታዬ ሆይ ጥሩ ቀልድ ለዛሬ ስጠኝ እያሉ ይጸልዩ እንደነበር ለኮሜዲያኖቹ ተናግረዋል። ከፍተኛ የማህበራዊ ሚዲያ ተከታይም አፍርተዋል። በ2018 ርዕሰ ሊቀነ ጳጳሳት ፍራንሲስ በይነ መረብን ወይም ኢንተርኔትን የእግዚአብሔር ስጦታ ነው በማለት ገልጸውት፣ ነገር ግን ታላቅ ኃላፊነትን እንደሚጠይቅም አሳስበዋል። ከእሳቸው በፊት የነበሩት ርዕሰ ሊቀነ ጳጳሳት ቤኔዲክት 16ኛ ጳጳስ ነበሩ። ቲውተርን ወይም አሁን ኤክስ የሚባለውን በአውሮፓ ውሃኑ 2012 ከፍተዋል። ነገር ግን የተከታዮቹ ቁጥር ፍራንሲስ ጳጳስ በነበሩበት ጊዜ በከፍተኛ ደረጃ አድጓል። ጳጳሱ ኤክስ አካውንትን በእንግሊዝኛ፣ በስፓኒሽ፣ በጣሊያንኛ፣ በፖርቹጋልኛ፣ በፖላንድኛ፣ በፈረንሳይኛ፣ በጀርመንኛ፣ በአረብኛና ላቲን ላቲን ዘጠኝ ቋንቋዎች መልዕክት የሚያጋሩ ሲሆን በአጠቃላይ ከ50 ሚሊዮን በላይ ተከታዮች አሉት። ጳጳሱ በኢንስታግራም አካውንት ዘጠኝ 9 ሚሊዮን ተከታዮች ያሉት ሲሆን በቅርቡ አዳዲስ ቴክኖሎጂዎችን መጠቀም የሰውን ግንኙነት እንደማይተካ የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል ፖፕ ፍራንሲስ ለመጨረሻ ጊዜ በኤክስ ገጻቸው ላይ መልእክት ያስተላለፉት ከህልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበር በመልእክታቸውም ክርስቶስ ተነስቷል እነዚህ ቃላት የመኖራችንን አጠቃላይ ትርጉም ይይዛሉ፣ ምክንያቱም እኛ የተፈጠርነው ለህይወት እንጂ ለሞት አይደለም ብለው ነበር። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ ያበቃን።